የራሳቸው የተናጠል ካርታ ያላቸው በመሃል ከተማ እይታቸውን ወደ ፍሬንድሽፕ እና ወደ ፒያሳ ያደረጉ አፓርትመንቶችን አሚዋራ ፕሮፐርቲ በድጋሚ ለሽያጭ ክፍት አድርጓል የሚል ዜና ሰምቼ ዛሬ በሄድ ኦፊሳቸው ተገኝቻለሁ። ለሽያጭ ክፍት ያደረጉትን አፓርትመንቶች፣ እንዲሁም ደግሞ ዋጋቸውን ያረፉበትን ካሬ ጨምሮ አሁን ላይ ሳይቱ ያለበትን ሁኔታ ወደ እናንተ አደርሳለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችን ቆ

ሰላም እንዴት ናችሁ? አለሁ ይመስገን። እንግዲህ ዝናውን ሰምቼ ነው ዜናውን አሁን ላይ አሚባራ አዲስ ነገር ይዞ መጥቷል የሚለውን ሰምቼ ነው ወደ እናንተ ብቅ ያልኩት። እንዴት ናችሁ? ምን አዲስ ነገር አለ? አመሰግናለሁ። ወደዛ ከመሄዳችን በፊት ግን ራስን ከማስታወቅ ትጀምርልኛለ፣ ራስን እስኪ ከማስታወቅ እሺ፣ አመሰግናለሁ። እንግዲህ ስሜ ፋኑ ይባላል የአሚባራ ፕሮፐርቲ የሽያጭ አማካሪ እና ባለሙያ ነው። መልካም አሚባራ አዲስ ነገር አለ የሚባል ነገር ሰምቼ ነው ብቅ ያልኩት። ምንድን ነው አዲስ ነገር ያለው? እውነት ነው። እንግዲህ አሚባራ ከሚገነባቸው አፓርትመንቶች ውስጥ በፌዝ ነው እየገነባ ነው ያለ ነው። በፌዝ እየገነባ እያስረከብን ነው የምንሄደው እና እንግዲህ የመጀመሪያ ፌዝ የምንለው ወይም ፌዝ ዋን የምንለውን ለግንባታ ካወጣን ኦልሞስት አንድ ዓመት ተኩል አካባቢ ሆኖናል። እነዚህን አፓርትመንቶች አሁን ላይ 85 ፐርሰንት የግንባታ ደረጃ ደርሰናል እና የነዚህ አፓርትመንቶች የተናጠል ካርታ ሬዲ አድርገናልእና እና እንግዲህ እዚኛው አፓርትመንት ለዩኒቨርስቲ ያደረጉ ደንበኞቻችን የተናጠል ካርታ ሬዲ አድርገን አዲስ ዜና እናመስራቸዋለን ማለት ነው። መልካም በጣም ቆንጆ እንግዲህ፣ የት አካባቢ ነው ይሄ አፓርትመንት የሚገኘው? እንግዲህ አምባራ የሚገነቧቸው ኮምፓውንዶች ፍልሃ ወዳጅነት ፓርክ ፊትለፊት ነው እየገነባ ነው የሚገኘው በውስጡ ወደ ሰባት የሚደርሱ ኮምፓውንድ ነው ማለት ነው። ኮምፓውንድ አፓርትመንት ነው እንግዲህ፣ ወደ ሰባት የሚደርሱ ሙሉ ለሙሉ ሪሲደንሺያል የሆኑ አፓርትመንቶችን በውስጡ ይዛል። ከዛ በተጨማሪ ደግሞ 11 ሺህ ካሬ ላይ የሚያርፍ ጂ ፕላስ ስር የሆነ በአይነቱ ለየት ያለ ዘመናዊ የሆነ የገበያ ሞሉን የያዘ ነው የሚሆነው። እንግዲህ ይህ የገበያ ሞል በጣም ሰፊ ውስጥ ላይ ሳፋ ተደርጎ የተሰራ ለግብይት አመቺ እንዲሆን ተደርጎ የተሰራ የራሱ የሆነ ፓርኪንግ ያላቸው ዘመናዊ የሆኑ የገበያ ሞሉን በውስጡ አቅፎ ይዛል። ከዛ በተጨማሪ እንግዲህ ከአራተኛው ፍሎር ጀምሮ ቲዩን ታወሮች ይኖሩታል። እነዚህ ቲዩን ታወሮች ስታንዳርዳቸውን የጠበቁ ሆቴል አፓርትመንቶችን በውስጡ አቅፎ የያዘ ነው የሚሆነው። ከዛ በተጨማሪ እንግዲህ ለአሚባራ ፕሮፐርቲ ድምቀት ይሆናል ብለን የምንጠብቀው ለመዲናችን ውበት የሚሆነው ጂ ፕለስ አርባ አራት የሆነ ቢውልዲንግ በስሮ የያዘ ነው የሚሆነው። እንግዲህ ይህ ቢውልዲንግ እስከ 28ኛ ፍሎር አካባቢ ለኦፊስ አገልግሎት ነው የሚውሉ አሚባራ ፕሮፐርቲ ሄድ ኦፊስ ነው። በአንባራ ፕሮፐርቲ ስር የሚገኙ ደግሞ ሌሎች ወደ ሰባት የሚደርሱ ሲስተር ካምፓኒዎች አሉ። የነሱ ዋና መቀመጫ ነው የሚሆነው። ከዛ በተጨማሪ ደግሞ ከሀገር ውስጥና ከውጭ የተውጣጡ ትልልቅ የቢዝነስ ተቋማትም ዋና መቀመጫ ይሆናል ማለት ነው። እንግዲህ ይህ ቢልዲንግ በስሩ ፑልቫር ይኖረዋል። ወደ ፍሎር 29ኛው ላይ ፑልቫር ይኖረዋል። ይህ ፑልቫር ዘመናዊ የሆኑ መዝናኛ ስፍራዎችን የያዘ ነው፣ የመዋኛ ገንዳን ጨምሮ ማለት ነው። ከዛ በላይ ደግሞ ቅንጡ የሆኑ የመኖሪያ ቤቶችንም ያካትታል። እንዲሁም ደግሞ ሩፍቶፕ ላይ ሙሉ አዲስ አበባ 360 ዲግሪ ማሳየት የሚችል ዘመናዊ የሆነ ሬስቶራንትን በውስጡ የያዘ ነው። በተጨማሪም ደግሞ ሀይ ቢዝነስ ክላስ ለሆኑ ባለጸጎችም ራሱን የቻለ የሄሊኮፕተር ማረፊያን በስሩ አካቶ የያዘ ትልቅ ታወር ነው እየገነባነው ያለ ነው ማለት ነው። መልካም ወደ መኖሪያ አፓርትመንቶቹ እንሄድ። መኖሪያ አፓርትመንቶቹ ምንምን ያሟላሉ፣ ምንምን አሚኒቲ ያላቸው የሚለውን እስቲ በተወሰነ ንገረ እንግዲህ አሚባራ ፕሮፐርቲ እየገነባው ያለው ትልቅ ኮምፓውንድ ነው። መሀል ከተማ ላይ እንግዲህ ከተማችን ፕራይም የሆነ ሎኬሽን ላይ እየገነባን እንገኛለን። ውስጥ ላይ መሰረታዊ የሆኑ ፋሲሊቲዎችን ከዛም በላይ ደግሞ ሌር ሊያስብል የሚያስችሉትን መሰረታዊ ፍላጎቶችን በውስጡ አካቶ የያዘ ነው። በውስጡ እንግዲህ ራሱን የቻለ ኮሚናል ቢውልዲንግ የያዘ ነው የሚሆነው። ሙሉ ለሙሉ ለሪክሬሽናል ኤሪያ ብቻ የሚያገለግል ቢውልዲንግ ይኖረዋል። እንግዲህ በዚህ ቢውልዲንግ ውስጥ ሁለት ዘመናዊ የሆኑ የመዋኛ ገንዳዎችን ይይዛል። ላይብራሪዎችን፣ የህፃናት መጫወቻ ስፍራ፣ ትልልቅ የስብሰባ አዳራሾችን፣ የጋራ ላውንደሪዎችን፣ ከዛ በተጨማሪ ደግሞ ኢንዶር የሆኑ ፕላይግራውንዶችን ያካተተ ነው የሚሆነው፣ ፉትሳል፣ ቮሊቦል ኮርት፣ ባስኬትቦል ኮርት፣ ቴኒስ ኮርት እና እንዲሁም ደግሞ ለመዲናችንም አዲስ የሆነውን በአይነቱ ለየት ያለውን አርቲፊሻል የበረዶ መሸራተቻ ወይም ደግሞ አይስ ስኬቲንግ በውስጡ አካቶ እየሰራ ነው የሚገኘው። ከዛ በተጨማሪ እንግዲህ ጥራታቸውንና ደረጃቸውን የጠበቁ ጂም፣ ስፓና ሳሙና ባዝ ስቲምን ጨምሮ እየተሰራ ያለ ራሱን የቻለ ኮሚዩናል ቢውልዲንግ ይኖራቸዋል ማለት ነው። በጣም ጥሩ። ኮምፓውንዱ ያረፈበት ቦታ ምን ያህል ለመኖሪያ ምቹ ነው? እንግዲህ መጀመሪያም እንደነገርኩሽ በጣም ፕራይም ሎኬሽን ላይ ነው እየገነባ ያለ ነው። በዋናነት በአካባቢው ትልልቅ የግልና የመንግስት መስሪያ ቤቶችን አቅፎ የያዘ ነው። ከመዝናኛ ኤሪያዎች ብጀምርልሽ ወዳጅነት ፓርክ ዘውኛ ፊት ለፊት ላይ ነው ያለው። ከዛ በተጨማሪ ደግሞ አንድነት ፓርክ፣ አድዋ ሙዚየም አብሮት ላይብረሪም ዘዋኛ አካባቢ ነው የሚገኘው። ሳይንስ ሙዚየም እዛዋኛ አካባቢ ነው የሚገኘው። ብሔራዊ ቲያትር እና ሌሎችንም የመዝናኛ ስፍራዎችን ያቀፈ ነው የሚሆነው። ከዛ በተጨማሪ እንግዲህ ትልልቅ ሆቴሎችንም በአካባቢው ያሉ ሲሆን፣ ሸራተን፣ ሂልተን እና ሌሎች የመሳሰሉት ሆቴሎችን በአካባቢው አሉ። ከዛ በተጨማሪ ኢትዮ ቴሌኮም ሄድ ኦፊስ ፖስታ ቤት ዋና መስሪያ ቤቱ ቲኬት ኦፊስ፣ እንዲሁም ደግሞ የውጭ ጉዳይ ሚኒስቴር ቢሮ አራት ኪሎ ቤተ መንግስትን ጨምሮ በሀገራችን የሚገኙ ባንኮች ዋና መቀመጫ የሆነችው ሜክሲኮም በቅርብ ርቀት ላይ ነው የሚገኘው ማለት ነው። ከዛ በተጨማሪ ሁሉም የእምነት ተቋማቶችን በአካባቢው አክሰስ ማድረግ ይችላሉ። ትምህርት ቤቶችን ልሴ ገብረማርያም ትምህርት ቤት ከኛ ጀርባ ነው የሚገኘው። ጥቁር አንበሳ ትምህርት ቤት ሳንፎርድ ስኩል እና ሌሎች የግልና የመንግስት ትምህርት ቤቶችን በአካባቢ ይኖራሉ። ከዚያ በተጨማሪ ሆስፒታሎች፣ ጥቁር አንበሳ ሆስፒታል እዛዋኛ አካባቢ ነው የሚገኘው፣ ጋንዲ ዘውዲት ሆስፒታሎች እና በአጠቃላይ እነዚህን ያቀፈ ኮምፓውንድ አፓርትመንቶች ነው እየገነባን ያለ ነው። ከዛ ውጭ እንግዲህ አፓርትመንታችን በአራቱም አቅጣጫ የመንገድ አማራጭ ነው ያለው። ቀጥታ ካሚባራ ፕሮፐርቲ ተነስተሽ በወዳጅነት ፓርክ አድርገሽ ወደ ሸራተን ካሳንችስና ቦሌ የሚያስወጣ አንድ የመንገድ አማራጭ አለ። ከዛ በተጨማሪ ደግሞ በሊ ታወር አድርገሽ በህዳሴን ይዘሽ ወደ አራት ኪሎ ቤተመንግስት የሚያስወጣ ሌላ የመንገድ አማራጭ ሲኖር፣ ሌላ ደግሞ ቀጥታ በኢትዮ ቴሌኮም ዋና መስሪያ ቤት አድርገሽ ወደ ለገሀር ሜክሲኮ፣ ወይም ደግሞ ቀጥታ በቸርችል ጎዳና አድርገሽ ወደ ፒያሳ የሚያስወጣ ሌላ የመንገድ አማራጭ አለና ኦልሞስት ኮምፓውንድ አፓርትመንቱን በሶስት አስፋልቶች የተዋሰነ ነው፣ እንግዲህ ከሰሜን አቅጣጫ በስተቀር። ሰሜን አቅጣጫ ሳይንስና ቴክኖሎጂ ሙዚየም ያዋስነና። በአራቱም አቅጣጫ የመንገድ አማራጭ ያለው ኮምፓውንድ አፓርትመንት ነው፣ እየገነባ ነው ያለነው። በጣም ቆንጆ እንግዲህ። ሰዎች መኖሪያ ቤት ሲገዙ ወይ ለመኖር ነው፣ ወይም ደግሞ ለሪሴል ቫሊዩ ነው እና ለኢንቨስትመንት እነዚህ መኖሪያ ቤቶች ቢገዟቸው ተመልካቾች ምን ያህል ተጠቃሚ ይሆናሉ? እሺ መልካም እንግዲህ አንድ ሰው አፓርትመንት ሲገዛ በዋናነት እንግዲህ ለሶስት ነገሮች ነው የሚገዛው። የመጀመሪያው ለመኖሪያ ነው። እንግዲህ እየገነባ ነው ያለ ነው ኮምፓውንድ አፓርትመንት ነው መሀል ከተማ ላይ ነው። ከመኖሪያ አንጻር ከአካባቢው ያሉት ፋሲሊቲዎች የተሟሉ ነው፣ ከኮምፓውንዱ ውስጥ ካለው ፋሲሊቲ በተጨማሪ ማለት ነው። ለመኖሪያ በጣም ተመራጭ የሆነ ቦታ ነው። ከዛ በተጨማሪ ለረንታል ባሪ ነው ለማከራየት ሲሆን አካባቢው ያሉትን ገስት ሀውሶች ወይም ሆቴሎችን ብትመለከት በአንድ አዳር ምን ያህል ፔይመንት ሊከፍል እንደሚችል ይታወቃል ና ከፍተኛ የሆነ ረንታል ቫሊው ያለው ወይም ደግሞ በዶላር ማከራየት የሚችልበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ አትርፎ ለመሸጥም በዋናነት ሎኬሽን ይወስነዋል። መሀል ከተማ ላይ ነው እየገነባ ያለ ነው። ከዛ በተጨማሪ ሪሴል ቫሊውን ቢያስበው ከኮምፓውንዱ አንጻር እንደገና ደግሞ ለምሳሌ እኛ ጋር ያለውን ለሽያጭ ስናወጣ መጀመሪያ የነበረውን ፕራይስ ብንመለከትና ከረንትሊ ፕሮግረስ ካደረገ በኋላ ያለውን ፕራይስ ብንመለከት ኦልሞስት በካሬ ከ30 እስከ 40 ሺ ልዩነት ይኖራቸዋል። ያ ማለት አብሬጅ ብናየው ከ3 ሚሊዮን እስከ 6 ሚሊዮን አትርፏል ማለት ነው በዚህ በአጭር ጊዜ ውስጥ እና ቢሸጠው በጣም በቶሎ በአጭር ጊዜ ውስጥ መሸጥ የሚችልበት አይነት ሎኬሽን ላይ ነው እየገነባ ነው ያለ ነው እና በጣም ትርፋማ ነው የሚሆኑት አሚባራ ፕሮፐርቲ ኢንቨስት የማረጉ ባለሀብቶች ነው። እንግዲህ በርካታ ሪልስቴቶች ከተማችን ላይ እየተበራከቱ ነው። አሚባራንግ ምን ለየት ያደርገዋል? እንግዲህ ወደዚህ ከመግባቴ በፊት ትንሽ ስለ አሚባራ ልንገረችና አሚባራ ማን ነው ለሚለው ጥያቄ አሚባራ በስሩ ወደ ሰባት ቢዝነስ ግሩፖችን የያዘ ነው። በዋናነት እንግዲህ ከተመሰረተ ወደ 31 ዓመት በላይ ይሆነዋል። በዋናነት አፋር ክልል አሚባራ በምትባል ወረዳ ውስጥ በጥጥ ማምረት ኢንዱስትሪ ላይ ነው መጀመሪያ ተሰማርቶ የነበረው እሱንም በማስፋፋት ከረንትል ወደ 17000 ሄክታር ላይ ማሳያ ለማ እንገኛለን እና በተለያዩ የዓለም አቀፋት ሀገሮች ላይ የዚህ የምታያቸውን ኦፊሳችን ውስጥ ያሉት ትልልቅ አዋርዶችን ማግኘት የተቻለ ትልቅ ድርጅት ነው። ከእሱ ተጨማሪ አሚባራ ቤሽን አለ። በስሩ ወደ አምስት የሚደርሱ የግል አውሮፕላኖችን ይዞ የጸረ ኬሚካል ርጭት በኢትዮጵያ ብሎም በምስራቅ አፍሪካ የሚያካሄዱ አውሮፕላኖችን ያስተዳድራል። ከዛ ውጭ አሚባራ ትሬዲንግ አለ። ኢምፖርት ኤክስፖርት ላይ ይሰራል። ከዛ በተጨማሪ ደግሞ አሚባራ ትራንስፖርቴሽን ከሰላሳ በላይ የሚሆኑ የጭነት አገልግሎት የሚሰጡ ተሽከርካሪዎችን በስሩ ያስተዳድራል። በተጨማሪም ደግሞ ፉድ ኮምፕሌክስ ላይም አዋሽ ብስኩትና ዱቄትም የአሚባራ ፕሮፐርቲ ነው። እንዲሁም ደግሞ አብዛኞቻችን የምናውቀው አዲስ ሞጆ የምግብ ዘይት መቀነባበሪያ ፋብሪካም የአሚባራ ፕሮፐርቲ ነው እና እንግዲህ እነዚህን ሁሉ አቅፎው የያዘ ነው። አሁን ደግሞ ወደ ሪልስቴቱ ዘርፉ መጥቶ በአይነቱ ለየት ሲያለ ሌቪዘር የሆኑ አፓርትመንቶችን እየገነባ ነው እና የአፓርትመንቶቹ ለየት የሚያደርጋቸው በዋናነት መሀል ከተማ ላይ ኮምፓውንድ አፓርትመንት እየሰራ መሆናችን ለየት ያደርገናል። ከሱ በተጨማሪ ደግሞ ከሎኬሽኑ በተጨማሪ ኮምፓውንድ ውስጥ ኦልሞስት ወደ 30% የሚሆነው ፍሪ ስፔስ ነው፣ ምንም አይነት ጉልዲንግ አይኖረውም። ያ ማለት ከካሬው ብናየው ኦልሞስት ወደ 10 ሺህ ካሬ የሚሆነው ፍሪ ስፔስ ነው ለግሪን ኤሪያ፣ ጋርደን፣ ፋውንቴኖች፣ ዎኪንግ ኤሪያ እንዲሁም ደግሞ ትልልቅ ፕሮግራሞችን ኢቨንቶችን ማዘጋጀት የሚችል ሰፋፊ የሆነ ከቴራሱ በተጨማሪ ታች ግራውንድ ላይ ማግኘት ይችላሉ ማለት ነው። ከዛ ውጭ የምንጠቀመው ማትስላፍ ቴክኖሎጂ ነው። እንደገና ደግሞ ወተር ፕሩፍ ቤዝመንት ነው። ቤዝመንቶቹ በቂ የሆነ አራት ቤዝመንት ነው ያለው፣ በቂ የሆነ ቤዝመንት ነው ያለን። ከዛ በተጨማሪ የመግቢያና የመውጫ የራሱ ራምፕ ይኖራቸዋል። ያ ማለት ውስጥ ላይ የመጨናነቅ ነገር አይኖርም። ከዛ ውጭ ደግሞ ውስጥ ላይ ያለው የኮለንስ ባሊንግ ግዛችን ደግሞ ወደ ስምንት ሜትር ነው እና ፍሬ የሆነ እንቅስቃሴ ውስጥ ላይ እንድኖር እሱ ያግዘናል። ከዛ በተጨማሪ እንግዲህ ኤር ፕሬራይዝድ ዶር በእያንዳንዱ ፍሎር እንጠቀማለን። ይህ ማለት እሳት አደጋ ድንገት ቢነሳ ሴንስ አድርጎ ዘግቶ ለስድስት ሰዓት ያህል አምቆ መያዝ የሚችል ፕሬራይዝድ ዶር በእያንዳንዱ ፍሎር እንጠቀማለን። ፍላት ስላብ ቴክኖሎጂ ነው የምንጠቀመው ቤታችን ሰፊ ሆኖ ከመታየት አንጻር እንደገና ደግሞ ሪዲዛይን ማድረግ ብንፈልግ በተጨማሪም ደግሞ የቤታችን ሴሊንግ አይት ኖርማሊ ስታንዳርድ እንግዲህ ሶስት ነጥብ አንድ አምስት ነው በብዛት የታወቀው። ና ግን የኛ ከስታንዳርዱ በላይ ሶስት ነጥብ ከሃያ ሴንቲሜትር ነው እና ቤታችን ሰፊ ሆኖ ከመታየቱ አንጻርም ትልቅ አድቫንቴጅ አለው። ከዛ ውጭ ከዲዛይን አንጻር እንግዲህ ለየት ብለን የመጣንበትም አንዱ ዋነኛውም እሱ ስለሆነ እርስ በርስ የሚተያዩ ቤቶች ያሉም ቀጥታ ከቤት ውጭ ስቲል ዋሉን ወይም ደግሞ የስቲል ዋሉን ግድግዳ ነው። ቀጣፊ ሌፍት የምናና ከዲዛይን አንጻርም ለየት ብሎ የመጡ ናቸው ማለት ነው። እንግዲህ በርካታ አዲስ ነገር ይዛችሁን ልመታችኋል። ግን ደግሞ ተመልካቾች ወይም ደንበኞችም ከዚህ ቀደም የሚያነሱት ጥያቄ ለእናንተ ይመስለኛል። ሰው ቤት ላይ በጣም ብዙ ብር አፍስሶ እንዳልኩትም ለኢንቨስትመንት አሊያም ሊኖርበት ስለሆነ የሚገዛው የሚያሳስባቸው ዲሊቨሪ ታይም ነው። አሚባራ ፕሮፐርቲስ ግንባታው ላይ ምን ያህል በዲሊቨሪ ላይ ሲሪየስ የሆነ ነገር ይወስዳል? እውነት ነው ያነሳሽው ጥያቄ እንግዲህ አብዛኞቹ ጥያቄ ሆናል ብዬ አስባለሁ። እና በዋናነት ምንድን ነው አንድ ሰው ዩኒቨርስቲ ሲያደርግ መጀመሪያ ቸክ ማድረግ ያለበት ማን ነው የሚገነባው፣ ሪል ስቴቱ ማን ነው የሚገነባው ነገር የሚለውን እና ፋይናንሻል ስቴት እንግዲህ ያቸው ምን ያክል ነው የሚለውን ነገር ቸክ ማድረግ ይኖርባቸዋል። እንግዲህ ቅድም እንደጠቀስኩልሽ አሚባራ በስሩ ወደ ሰባት የሚደርሱ እንደገና ደግሞ ከ30 ዓመት በላይ በኢንቨስትመንት የቆየ ትልቅ ድርጅት ነው። ለዚህ ማሳያ የሚሆነው እንግዲህ ለሽያጭ ካወጣ ናቸው የመጀመሪያ ፌዝ ኤርታሌ ብሎክ ኤናቢ በራሱ ካፒታል ገንብቶ ነው ለሽያጭ ያቀረበው። ና እንደገና ደግሞ እየሰራንበት ያለው ሎኬሽን ከኮሪደር ልማት ጋር በተያያዘ ቶሎ ሰርተን ማስረከብ ያለብን ሎኬሽን ላይ ነው እየገነባን ያለ ነው። ና ምንም አይነት የደሊቨሪ ሹ በዚህ ጉዳይ አይኖርባቸው ማለት ነው። ተባመኑብን ነው የምትለው። እውነት ነው፣ ምንም ጥያቄ። እሺ፣ ስለዚህ ወደ አፓርትመንቶቹ ድጋሚ ልውሰድ። ከባለስት መኝታ ጀምሮ ነው ማግኘት የሚችሉት? ካሬያቸውስ ምን ያህል ነው? ዋጋቸውን አያይዘህ ንገረኝ እንግዲህ መጀመሪያም ላይ እንደጠቀስኩልሽ በፌዝ ነው እየገነባን እያስረከብን የምንሄደው። የመጀመሪያውን ፌዝ ግንባታ ከጀመርን ኦልሞስት አንድ ዓመት ተኩል ይሆኑናል። እነሱ 85 ፐርሰንት የግንባታ ደረጃ ደርሰዋል። ከባለ አንድ እስከ ባለ አራት መኝታ የካሪ አማራጭ አሉ። ባለ አንድ መኝታ 86 እና 91 ካሪ፣ ባለ ሁለት መኝታ ደግሞ 135 እና 142 የካሪ አማራጭ፣ ባለ 3 መኝታ 172፣ 178 እንዲሁም ደግሞ 187 የካሪ አማራጭ ሲኖሩ ባለ አራት ሜታ ደግሞ 211 እና 221 እንዲሁም ደግሞ ከዚህ በላይ ለሚፈልጉ ደንበኞቻችን ከ424 እስከ 619 የሚደርሱ ፔንትሃውሶችን የያዘ ሲሆን ፔንትሃውሶቹ በጣም ሰፋፊ የሆኑ ሳሎንና ሌግጀሪ የሆኑ ሊቪንግ ስታይል ለሚፈልጉ የቤት ፈላጊዎች የተሰሩ አፓርትመንቶች ናቸው። ፕራይሳቸውን ስንመለከት እንግዲህ ከቅድመ ክፍያ 2 ሚሊዮን 400 ሀያ ፐርሰንት ቅድመ ክፍያ ከፍለው እነዚህ የተናጠል ካርታ ያወጣንላቸው ቤቶች የግላቸው ማድረግ ይችላሉ። ባለስንት መኝታ ማለት ነው እሱ በኋላ። አንድ መኝታ ቅድመ ክፍያው ሁለት ነጥብ አራት ሚሊየን ነው፣ ሀያ ፐርሰንት ማለት ነው። ከዛ ውጭ እንግዲህ ያከፋፍሏቸው ታይም ቤዝድ ነው የሚሆነው፣ ሶስት በአራት ወር ጋ በአጭር ጊዜ በአንድ ዓመት ጊዜ ውስጥ የምናስረከባቸው አፓርትመንቶች ስለሆኑ በየአራት ወሩ በሰባት ዙር 1515 እያለ መጨረሻ ላይ እንግዲህ አምስት ፐርሰንት የምናስከፍል ነው የሚሆነው። ከዛ በተጨማሪ እንግዲህ አብዛኞቹም ከስተመሮቻችን ሲጠይቁ የነበሩ እንዲሁም ደግሞ መተውም የተመለሱ አሉና ስቶክ በማጣት ሲጠይቁም ነበረ በተደጋጋሚ ና ከረንትሊ የወዳጅነት ፓርክ እይታ ያላቸው በተቃራኒ ሳይድ ደግሞ ወደ ፒያሳ የሚያዩ ቤቶችን አሁን በቅርብ ለሽያጭ አውጥተናል። እነዚህ ቤቶች በሶስት ዓመት ነው የመረከቢያ ጊዜ የሚሆኑት በ10 ፐርሰንት ቅድመ ክፍያ በ887ሺ ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆኑ ይችላሉ። ከባለ1 እስከ ባለ3 መኝታ ነው ይዘን የመጣ ነው። ባለ1 መኝታ 71 ካሬ እና 83 ካሬ የካሬ አማራጭ፣ ባለ2 መኝታ ደግሞ 130 እና 132፣ ባለ3 መኝታ እንዲሁም ደግሞ 164 የካሬ አማራጭ አሏቸው። በ10 ፐርሰንት ቅድመ ክፍያ ሌላውን በ10 ዙር በሶስት ዓመት ይሆናል የሚከፍለው ማለት ነው እዚህኛው ጋር ፕሮግረስ ቤዝድ ነው የሚሆነው። ሳይቱ የደረሰበትን ፕሮግረስ እያዩ ነው የሚከፉት ማለት ነው። ከዛ በተጨማሪ እንግዲህ ኤርታ ላይ ብሎክ ና ቢ ወይም ደግሞ ፌዝዋን ላይ የሰራናቸው ናቸው ቤቶች። ከከስተመር ማስተያየትም አንጻር አሁን እዚህኞቹ ጋር የነበሩትን በጎ ነገሮች እንዳለ ሽፍት አድርገን ደግሞ አዳዲስ ነገሮችንም ጨምረንበታል ማለት ነው። የሊፍት መጨመር አለ። ከዛ በተጨማሪ ደግሞ ዲዛይኖቹ ሙሉ ለሙሉ በሁለት በኩል ናቹራል ቬንቲሌሽን ኮሊደሮቹ ናቹራል ቬንቲሌሽን እንዲያገኛቸው ተደርጎ የተሰሩ ናቸው እና እነዚህን ብሎኮች አሁን ለሽያጭ አውጥተናል ለምሳሌ እንግዲህ ባለሁለት ሜታ ቤቱን ብንመለከት 132 ካሬ ነው የሚሆነው ሰርቪስ ኳርተር አይዲ ያለው ቤት ነው ይሄኛው ቤት ቀጥታው ወደ ቤቱ እንደገባሽ መጀመሪያ እንደገባሽ ፎየሩ ነው የምታገኘው እንግዲህ ይህ ፎየር ሰፋ ያለ ኤሪያ ነው የሚሆነው ጀስት እንግዳ መጥቶ ወደ ሳሎኑ ከመግባቱ በፊት አረፍ ብሎ የሚጠብቀን ቦታ ከዛ በተጨማሪ ደግሞ ደግሞ ስንመጣ ወይም ደግሞ ከስራ ስንመለስ የኮታችን አውልቀን ማንጠልጠያ አስገብተን ሪፍሬሽ አድርገን የምንገባበት ኤሪያ ነው የሚሆነው። ከዛ በተጨማሪ እንግዲህ በሳሎኑ እና በሁለቱ መኝታ ቤቶች ኮሊደር አለው ማለት ነው። ይህ ኮሊደር ሙሉ ለሙሉ ወደ ወዳጅነት ፓርክ የሚያሳይ ኮሊደር ነው ማለት ነው። ከዛ በተጨማሪ እንግዲህ ወጣ ማለት የሚፈልጉ ከቤታቸው ደግሞ ሙሉ ለሙሉ የሰራተኛ መኝታዋን፣ ላውንደሪ እና ኪችኑን ሰርቪስ ኤሪያውን ሳይዘጉ ሌሎችን የሊቪንግ ሪያው እና አጠቃላይ ቤድሩሞቹን በር በመቆለፍ ሴፍ እንደሆኑ ወደ ፈለጉት ቦታ ትራቭል ማድረግ ይችላሉ ማለት ነው። ቆንጆ ዲዛይን አማራጭ ይመስለኛል ና የአከፋፈል ሂደቱ ላይ ግን ብዙ ጊዜ እናንተም ደንበኞች ሊጠይቋቸው የሚችሉት ይመስለኛል። በኢትዮጵያ ብር ነው ወይም የምትገበያዩት? እንዲሁም ደግሞ ክፍያውን እየከፈሉ የሚቀጥሉት በግንባታ ሂደቱ ነው ወይስ የተቀመጠ የጊዜ ገደባ አለው? እውነት ነው እንግዲህ፣ ክፍያውን የሚፈጽሙት ሙሉ ለሙሉ በኢትዮጵያ ብር ነው የምናስከፍለው። ከዛ በተጨማሪ እንግዲህ አስር ፐርሰንት ቅድመ ክፍያ ከፍለው በአስር ዙር ነው የሚከፍሉት፣ ኦልሬዲ በሶስት አመት ነው ፕሮግረስ ቤዝድ ነው የሚሆነው። ፕሮግረሱን እያዩ ሳይቱን ፕሮግረስ እያዩ ቀስ እያሉ የሚከፍሉት አማራጭ ነው። ዝኞ አፓርትመንቶች ላይ ዘን የመጣ ነው ማለት ነው። ከዛ ውጭ እንግዲህ በውጭ ሀገር ነው ቤት መግዛት ላይ የሚፈልጉ ደንበኞቻችን ደግሞ ወኪል ካላቸው እዚህ በወኪላቸው በኩል ሳይት ና ኦፊስ ጉብኝት አድርገው መግዛት ይችላሉ። ከዚያዎች እንግዲህ ወኪል ከሌላቸው ባሉበት ነው በጂችል በቪዲዮ የታገዘ የሳይትና የኦፊስ ቪዚት ካደረግን በኋላ ሌሎችን ውልና ሌሎች ማስረጃዎች በጂችል እየተላላክን ከእነሱ ጋር የቤት ባለቤት መሆኑ ይችላሉ ማለት ነው። በጣም ቆንጆ፣ በጣም ቆንጆ መረጃ ያደረስክ ሌለ። ተመልካቾቼ ግን ከዚህ በተጨማሪ ሳይት ላይ ሄጄ አሁን ያለበትን የግንባታ ደረጃ እና ስለ ሳይቱም ደግሞ የአገነባብ ሂደቱን ለተመልካቾች የባሳይ ደስ ይለኛል። እዛ የሚያሳየኝ ሰው ይኖራል ወይስ? አዎ እውነት ነው እንግዲህ እስካሁን ያወራናቸውን ነገሮችና ሳይቱ ምን ላይ እንደደረሰም እንግዲህ እዛ ሳይን ያደርጉልሽ የሳይት እንጂ ይኖራለች። ከእሷ ጋር መልካም ቆይታ እንዲሆንሽ እመኛለሁ። አመሰግናለሁ። በጣም መልካም ቀን ሰላም እንኳን ደህና መጣሽ። እንዴት ነሽ? እንኳን ደህና ቀየሽ። ሰላም ነው። እንዴት ናችሁ? ቢሮ ላይ እንግዲህ የተወሰነ ቆይታ አደረኩኝ። ለተመልካቾችም የተወሰነ ስለሚባራ መረጃ አደረስኩኝ ሳይቱ ግን ምን ደርሷል የሚለውን ለተመልካቾችም ለማሳየት ከአንቺ መረጃውን ለመውሰድ ወደዚህ ተልኬ ነው እና ራስሽን ከማስታወቅ ጀምሪልኝ። እኔ ቤቴሌም ደሳለኝ ይባላለሁ። የአሚባራ ባራ ሳይት ማናጀር ነኝ። እንኳን ደህና መጣሽ ብያለሁ። በድጋሚ እንግዲህ ምን ላይ እንደደረሰ አሁን ምን ላይ እንዳለ ውስጡም ገብተን እናየዋለን። ጥሩ ቆይታ ይኖረናል። መልካም። የት አካባቢ ነው አሚባራ እየገነባ የሚገኘው? አሚባራ አሁን ላይ ወደ ፍሬንድሺፕ አካባቢ ነው። ፍሬንድሺፕ ፓርክ በተለምዶ ደግሞ የድሮ ቄራ ይባላል ቦታችን 36 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው እየገነባን ያለ ነው። ሌክጀሪ አፓርትመንቶች ናቸው እየገነባን ያለ ነው። ከባለ አንድ እስከ ፔንትሀውስ ድረስ ነው እየገነባን ያለ ነው ማለት ነው። መሀል ከተማ ከሆነ ሰዎች የሚያሳስበው እይታው ነው። እይታው ወዴት ወዴት፣ ቪዩ ያደርጋል ያሉት ቤቶች? አሁን ቅድሚያ ያው የሚያሳስበው ፓርክ ቪዩ ስለሆነ ያው ወዳጅነት ፓርክ ጋር ያለው ሳይታችን የመጀመሪያው ፓርክ ቪዩ ነው። ከዛን ኮምፓውንድ ቪዩ አለን፣ ሲቲ ቪዩ አለን። ሶስት ቪዩ ነው የሚኖረው ማለት ነው። ቤቶቹ ግን ያው በብዛት ሰው የሚፈልገው ፓርክ ቪዩ ስለሆነ ብዙዎቹ ቤቶቻችን ወደ ፓርክ ቪዩ ያደላሉ። አሪፍ ጌታ አላቸው። መልካም ስፋቱስ፣ ኮምፓውንዱ ምን ያክል ነው? መንደር እየገነቡ እንዳሉ ነው እንግዲህ እየተነገረ ነው ያለው። አሚባራ ስፋቱ ምን ያህል ነው? ሙሉ ግቢያችን ሰላሳ ስድስት ሺ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው ማለት ነው። ኮምፓውንዱ ውስጥ ምን ምንድነው የሚያካትተው? ኮምፓውንዳችን የሚያካትተው መዋኛ ገንዳ አለው፣ ጂምናዚየም አለው፣ ዴይ ኬር አለው። ለመጀመሪያ ጊዜ ይመስለኛል ኢትዮጵያ ውስጥ በሪልስቴት ደረጃ አርቲፊሻል በረዶ መንሸራተቻ እና ሄሊኮፍተር ማረፊያ ጨምሮ ነው የሚኖረው ማለት ነው። ሁሉ ያሟላ ኮምፓውንድ ሁሉ ያሟላ ኮምፓውንድ ነው ለደንበኞቻችን የምናስረክበው። እንግዲህ ከኛ ጋር መግዛታቸው ጥሩ ኦፖርቹኒቲ ይኖረዋል አንዳንዴ ልጆችሽን ወደ ከተማ ወይ ደግሞ አስፋልት ዳር የሆኑ ቤቶች ላይ ስትገዢ መሳቀቅ ይኖረዋል ይሄ ግን ኮምፓውንድ መሆኑ ለልጆች አመቺ ቦታ ነው ላይብረሪም አላቸው ጋርደን አላቸው ዘና ብለው መቆየት ይችላሉ ልጆቻችንም ማለት ነው መልካም አሁንስ እንግዲህ ይሄ መንደር ግንባታው ምን ደረጃ ላይ ነው ያለው አሁን ያለበት ሁኔታ እንግዲህ እንደምታዩ ነው። በጥሩ ሁኔታ እየሄድን ነው ያለ ነው። አሁን ፓርቲሽን ላይ ነው ያለ ነው። ጂ ፕላስ 17 ነው ይሄኛው የምንገነባው። አሁን ጂ ፕላስ 15 ላይ ደርሰናል። ፓርቲሽን ላይ ያለ ነው የዚህኛው ግንባታችን ማለት ነው። ጥሩ እየሄድን ነው ያለ ነው። አሪፍ። ላይ ነው ባሰባችሁትስ፣ እንዳቀዳችሁስ ነው እየሄደ ያለው? እንደውም ቀድመናል ብለን ነው የምናስበው። አሪፍ። እየሄደ ነው ባሰብነው ጊዜ እየሄደ፣ ቀደም ብለን የምናስረክብበት ጊዜ ነው ማለት ነው። እየሄደ ያለው ባሪፍ ሁኔታ ነው። በምን ያህል ጥራት ነው እየተገነባ ያለው? ጥራቱን የሚገነባው ፍላት ስላብ የሚባል ቴክኖሎጂ ነው የምንገነባበት። ያኛው ቴክኖሎጂ ደግሞ ጥቅሙ ምንድን ነው? አሁን ኮለኖች በተለምዶ ተንጠልጣይ ቪም የሚባሉ ነገሮች አይኖሩትም ቤቶቹ። ፓርቲሽኖቹን እንደፈለግሽ ሪዲዛይን ማድረግ ብትፈልጊ፣ እንደፈለግሽ ለመስራት ይመቻል ማለት ነው። ባለ አንዱን ባለ ሁለት ማድረግ ብትፈልጊ ስቱዲዮ ማድረግ ብትፈልጊ፣ ተንጠልጣይ ቪም ስለሌላቸው አሪፍ ነው የሚሆኑት ቤቶቹ እና ኮለን የላቸውም። መኪና ማቆሚያ፣ ቤዝመንት እነዚህ ቤዚክ የሚባሉ አሚኒቲዎችስ ምን ምንምን አሟልቷል? እንደማየው ከውጪም ራሱ ፓርቲሽን ኦሬዲ እየተሰራ ነው። ጥሩ ሄዷል እና ወደ ውስጥ ገባ ብለን እኔ የተወሰኑት እንደማ አሁን ያለበትን ሁኔታ ኮሬ ባሻገር ብንገባ ጥሩ ነው አካል ማየት ከፊት ለፊት የምታየኝ ቤዝመንቱ ይመስለኛል፣ ቤዝመንታችን ነው። ሶስት ቤዝመንት አለው። የመጀመሪያው መግቢያ ይሄኛው ነው። ቤዝመንቱ ያው ወደ ላይ ሶስት ነጥብ ሰባት ሜትር ነው የሚረዝመው። እሱ ደግሞ የእሳት አደጋ መኪኖችን ትልልቅ መኪኖች ቢመጡ ለመግባት እንዲመች ተደርጎ ነው የተሰራው። ጥንቅቅ ተደርገው የተሰሩ ቤዝመንቶችን ያሉን። አንደኛው መግቢያ ይሄ ነው። መውጫው ደግሞ በዛኛው በኩል ነው የሚሆነው። መውጫ እና መግቢያ ራሱ ይለያያል። የተለያየ ነው ያለን። ኮምፓውንድ ውስጥ እስኪ ምን ያህል ህንፃዎች አሉ? ኮምፓውንድ ውስጥ ጠቅላላ ሰባት ህንፃዎች ነው ያሉት። አሁን እየገነባን ያለ ነው ሁለት ነው። በመጀመሪያውን ቀድመን የምናስረክበው ማለት ነው። ካርታና ፕላን የወጣለት አለ። ይኸኛው አሁን እየሰራን ያለ ነው። ቅድም እንዳየሽው ፓርቲሽን ላይ የደረሰው ማለት ነው። ካርታና ፕላን ላይ ነው። ካርታና ፕላን ወጥቶላቸዋል ማለት ነው። አንድ ወደ ላይ ከፍ እንበልና ደግሞ ፓርቲሽኑን እያየን በፍሎር ምን ያህል አባወራ እንደሚኖር ትነግኛለ። እሺ፣ እሺ በፍሎር ስለዚህ ምን ያህል አባወራ ነው ማለት ነው ያለው? በፍሎር ስምንት አባወራ ነው ያለው። ግን ስምንቱም ፌስ ቱ ፌስ አይደለም። ሲወጡ የሚያገኙት ሊፍትና ደረጃ ነው የሚሆነው። ቢሮ ላይ እንግዲህ የነገሩኝ አንድ ጥሩ ነገር የተናጠር ካርታ አላቸው ብለውኛል። አሁን የምንገኝበት ህንፃ ነው ወይስ ኮምፓውንድ ውስጥ ሁሉ ላሉት ህንፃ የተናጠር ካርታ ተዘጋጅቷል? አይ አይደለም ሁሉም ላይ ሳይሆን የተናጠል ካርታ የተዘጋጀላቸው አሁን ያለንበት ህንፃ ላይ ብቻ ነው የተናጠል ካርታ አዘጋጅተናል ኤርታሌ ኤና ቢ ይባላል ለእነሱ የተናጠል ካርታ አላቸው ሁሉም አይደሉም እሱ ደግሞ በአስራ ሁለት ወር ነው የምናስረክበው ስለዚህ የጋራ መገልገያ ማለት ምን ማለት ነው? ወዳሚባራም ደግሞ ሲመጡ ደንበኞቻችሁ የጋራ መገልገያ ላይ ምን ያህል ተዘጋጅቶበታል? የጋራ መገልገያ የምንለው ያው የመዋኛ ገንዳ፣ ጂምናዚየም፣ ዴይኬር፣ ላይብራሪ፣ የስብሰባ አዳራሽ የሲኒማ አዳራሾችን ሌላ ደግሞ ለየት የሚያደርገው አርቴፊሻል የበረዶ መንሸራተቻ አለ፣ ሄሊኮፍተር ማረፊያ አለን። ሌሎቹ ደግሞ አብዛኛው ጊዜ ላውንደሪ ሩሞች በየቤቱ ነው የሚኖሩት። በየቤቱ እንዳለ ሆኖ ተጨማሪ ግን ሌላ ላውንደሪ ሩም ይኖረዋል፣ ታች ላሉት። ፋሲሊቲው ይህንን የሚያካትታል ማለት ነው። ኮምፓውንድ ውስጥ ያሉት ለሽያጭ ክፍት የሆኑት ህንፃዎች እንግዲህ በምን ያህል ጊዜ ተገንብተው ተጠናቀው ለደንበኞች ሊረከቡ ነው የታቀደው? አሁን ያልኩሽ ካርታ ተናጠል ካርታና ፕላን የወጣላቸው ቤቶች አስራ ሁለት ወርን ይቀራቸው ልናስረክባቸው። አሁን ፓርቲሽን ያሳየንሽ ማለት ነው እነሱ አስራ ሁለት ወርን ይቀራቸው። ሌሎቹ ደግሞ ሶስት አመት ተኩል ነው የምናስረክበው። አሁን ቤዝመንት እየጀመረ ነው ማለት ነው። እንግዲህ ዋጋውን በደንብ በዝርዝር ቢሮ ላይ ያየን። እዚህ መተን ሳይቱ ያለበትን ሁኔታ በፍሎር ምን ያህል አባወራ ነው ያለው፣ በምን ያህል ጥራት ነው እየተገነባ ያለው፣ ግንባታውስ ምን ያህል ደረጃ ደርሷል፣ በምን ያህል ጊዜ ሲጠናቀቃል የሚለውን ተመልካች አደረስን። እዚህ ኮምፓውንድ ውስጥ ያሉትን አጠቃላይ ቤቶች መግዛት ለሚፈልጉ ተመልካቾቼ በአካል መጥተው ሳይቱን ጎብኝተው ከእናንተ እንዲገዙ መልክቴ ነው። እንደዚሁም ደግሞ ከሀገር ውጭ ያሉ ተመልካቾቼ ባሉበት ደውለው በቪዲዮ ቻት በእናንተ በኩል ያለበትን ሁኔታ በማየት እንዲሁም ደግሞ ያለውን ነገር በደንብ ዲስከስ በማድረግ ከወሰኑ ከእናንተ የመረጡትን ቤቶች እንዲገዙ በልክቴ ነው። ጊዜሽን ስለሰጠሽኝ ከልብ ነው የማመሰግነው። በመጨረሻ ማለት የምትፈልጊው ነገር ካለ? ያው እንግዲህ አሚዋራ ለየት ያለ ቦታ ነው ያለው። ማንኛውም ሰው ቢመጣ የሚያምር ቪው ያለው ቤት ነው የሚገዛው። ቪዎቹ በጣም ያምራሉ። ከዛን ደግሞ አንዳንዴ ኮምፓውንድ ስትገዢ፣ ለልጆች አስበሽ የምትገዥው ቤት ደግሞ ለልጆች የምታተርፊው ነገር ነው እና ኑና ለልጆቻችሁ የሚሆን ነገር ሸምቱ ነው የምለው። አሚዋራ እንግዲህ ያው ልዩ የሚያደርገው ቦታው ነው መልካም። የምንገነባበት ቴክኖሎጂ ልዩ ያደርገናል። ቅድም እንዳወራሽ ማለት ነው። እና አንችም ጊዜሽን ስለሰጠሽ በጣም የማመሰግነው፣ ለአንችም ደግሞ እንግዲህ አንድ ቤት ጀባ እንላለን ማለት ነው። አይቼ እንግዲህ እወስናለሁ። አመሰግናለሁ። መልካም ገበያ